ስገባ ወርቅም ጠየቃለሁ፣ ታደራል። ይሄ ሁሉ ትዳሬን እየተኩ ነው የሚሄደው። እዛ ኮርማ ይቀርባል። የደም ኪዳን የሚለውን ያደርጋል። ቆስሎ ተልቶ ነው የሞተው። ሲፈልግ አንተን ጠቅ ያረግሃል። በሆነ ነገር ትታመማለህ። አመመኝ ብለህ ሄደህ እግሩ ስር ትደፋለህ። ፋሚሊ ስሜት እና የተከበደ ይባላል። የመጣሁት ከናዝሬት ነው። መጀመሪያ እዚህ ክብሩ አደባባይ ላይ ለመቆም ላበቀን ጌታ አመስግኑ። ልዩ እኔ በሳውዲ አረቢያ ሰላሳ ሶስት ዓመት ነበር የምኖረው። ሰላሳ ሶስት ዓመት ሰላሳ ሶስት ዓመት ስኖር በእስራት ውስጥ ነበርኩኝ። ማለትም ፈጣሪን ረስቼው በቃ ሲኒና ጀበናን ነበር ሳመልክ የነበርኩት እና ከዚህ እኔ መጀመሪያ ለስራ ብዬ ሄጄ ሳላቀው ነው ለካ መንፈሱ ነው ከዚህ ይዞ የወጣው እና እዛ ሄጄ ስራም መስራት አልቻልኩም። ለብሽም ከበራፍ መውጣት አልቻልኩም። በቀላሉ ይ ጸጉሬን እንኳን በራሴ መቁረጥ አልችልም። አንድ ቦታ ይጥለኛል በቃ ይሉ አላቅም። ከዛ በኋላ እንግዲ ሴጣን እንግ ሰውን ሲያገኝ በጣም በቀላል ነው። ሳላቅ አንድ ጠንቋአይ ልበላችሁ እዚህ ካሳንቺስ ጨርጨር ስጋ ቤት ነበረ አጠገቡ አሁን በቅርብ ጊዜ ሁሉ አለ ነበረ። ከዛ ተነስቶ ሳውዲ ይሄዳል። እና በየቦታው በየግብዣው ምናምን ስወድቅ ሰው ያየኝ ሰው ነስቲ፣ አንድ ቦታ እንውሰድሽ ብለውኝ እዛ ሄድኩኝ። እዛ ሲሄድ ገባሁኝ። በቃ ገባሁኝ ማለት ገባሁኝ፣ አሁን ጌታ ጋር እንደገባሁት እዛ ገባሁኝ። ካለ እሱ ምንም አይኔ የለም። ሌባም አታላይም ስለሆነ ስራ ለሰባት ዓመት አልሰራሁም ነበር እሱ ጋር በመጀመሪያው እንዲሄድኩኝ ስራ ሰጠኝ፣ ስራም ሰጠኝ ያው ተመላላሽ እየሰራው እኔ ትዳር ያስኩኝ በቃ ህይወቴ ስለተበላሸ ትዳር ይዤ ነበር። አሁን ስራም ቢሰጠኝ ያ ስራውም ብሰራውም ለሱ ነው ሰራሁኝ። ስገባ ወርቅም እጠየቃለው፣ ልብስም እጠየቃለሁ፣ ከብትም እጠየቃለው፣ ገንዘብም እጠየቃለሁ አታ እዛ አገር ላይ ኑሮ ስራ ከሌለሽ መኖራት ሺም የቤት ክራውን ከፍላለሁ። እየሱን ሁሉ የመብራት ሲባል ይዋ ብዙ ህይወቴን አበላሸው እና በዛ ሰዓት ምንም አይታወቀኝም፣ ደስተኛ ነኝ። በቃ ጥሩ ቦታ ያለው ይመስለኛል። ወጥቼ ሰርቼ ገባለሁ፣ እሱ ጋም እሄዳለሁ። እሁድ ለታ ጠዋት ከስድስት ሰዓት ጀምሮ እዛነን ይቃማል፣ ይጨሳል። በቃ እኛ ትልቅ ነገር ነው እንትናችን ሰኞም ሌሊት ይታደራል። ይሄ ሁሉ ትዳሬን እየተኩ ነው የሚሄደው። እዛ ሮብም ይዋላል፣ ሐሙስም ይታደራል። ባሌ ጫት ይወዳል፣ ጫት እንቅማለን። እሱ ለጫት ብሎ ነው የሚሄደው እዛ ቦታ ላይ፣ እዛ ቦታ ላይ ለጫት ነው። አያምንም። እኔ ቤቴ የተወሰነች ቦታ አለችኝ፣ እዛ ጫት፣ ሲኒ ጀበናዬ አይነሳም ቡና ሳላፈላ። ከቤት ከንቅልፌ ተነስቼ ልብሴን አውልቄ ገላይን ታጥቤ ሲኒ ላይ ነው የምቀመጠው በቃ እንዴት አድርጎ ስኔም ቡና አፍልቼ ጠጥቼ ነው የምወጣው። እዛም ደግሞ ከአዳሚ ሆኛለሁ። ከአዳሚ ማለት ቡና አፍልቶ መንፈሱ ሲገባ ለመንፈሱ መስጠት፣ በዛ ላይ ደግሞ ሰውንም ማስገባት ማስወጣት። በቃ ለሰው እኔ ጌታ አሁን በነፃ ነው ያዳነኝ። እዛ ገንዘብ እየከፈልን ነው የምንገባው። ሰርተንም በሰው ሀገር ላይ ብዙ ነገር ሆነናል እና ለብዙ ዓመት እንደዛ እየሆንኩኝ እዚህም ካሳንቺስ ይዞን መጣ። ካሳንቺስ ይዞን ሲመጣ የመጣሁት ፈረቀሳ ትሄጃለሽ፣ ፈረቀሳ መሄድ አለብሽ ተብዬ ይዞ ይመጣ። ጌታ ደግሞ ስለወደደኝ ስለፈለገኝ ፈረቀሳ በሚወ ሊወስደን ባለ ጊዜ እሱ ታሞተኛ ጊዜውም ስላለፈ ታሞተኛ። የሚመጣው በክረምት ላይ ነው። ክረምት አጉሜ መጨረሻ እንቁጣጣሽ እንደነገ ሲሆን እንደዛሬ ኮርማ ይቀርባል። በዛ ኮርማ ተጎዝጉዞ ቁጭ ብለን ቀኑ ሙሉ እንቁጣጣሽ እንደነገ ሊሆን ሲል ነው። ቁጭ ብለን ጫት እየቃምን ሽሻችንን እያጨስን እሱ መንፈሱ የሚፈልገውን ሰው ይጠራል። ሲጠራ በዛ ሰዓት በእውነት ልንገራችሁ እግዚአብሔር የጠራን ነው ይመስለን። ደስታችን እሱ ያጎርሰናል። ምን ይላል፣ አሁን ወደ ማታ ሰዓት ላይ ከብት ይታረዳል። በቃ ደሙ ይዞ ይገባል። ይገባና እዛው መንፈሱ እየጠራ የሚፈልገውን ሰው የደም ኪዳን የሚለውን ያደርጋል። እኔ አሁን ጌታን ከተቀበልኩ በኋላ ነው ያ ኪዳን እንኳን መሆኑን ያወቅኩት። እንደዚህ ለሁለት ጊዜ መጣሁ እዚህ። ሁለት ጊዜም እንደዛ ሆነ። ፈረቀሳ ሳልሄድ ተመለስኩኝ። እነ ወንድሞቼ ያው በጌታ ናቸው። እነሱ እንደሚሉት የእነሱ በጣም ይጸልያሉ። እዚህም ቸርች ላይ በሚቆሙ ጊዜ ከአረብ ሀገር የሚመጣ መንፈስ ይዋጋችኋል ይሏቸዋል። በዛ ሰዓት እኔ ከዚህ ቦታ እንድወጣ እንትን ይላሉ። አሁን ባሌም አ ምንም ይሳደበዋል። አንቺ እሱን እየሄድሽ እየሰራሽ ብርሽ ለሱ ምንን ጫት መቃም ነው እንጂ እሱን አልፈልግም። አንቺ በሴጣን ነው የምታምኚው ሲለ እሱን ስገባ መንፈሱ ይናገረኛል። ይዝትበታል። ገለዋለሁ፣ አበሰብሰዋለሁ። አግምቼ ነው ምገለው እያለ አበስብሶት ሁለት ዓመት አልጋ ላይ አርጎት፣ ይሄ ብነገራችሁ ሳስበው፣ ለእኔ ጥሩ ባል ነበረኝ። ይሄ ሁሉ ቆስሎ ተልቶ ነው የሞተው። ከዛ ሁላችንም እንፈራለን። እዛ ቦታ እኔ ቤት ገብቶ መውጣት የለም ነው የሚለን መንፈሱ። እዛ ከገባ በኋላ በትንሽ እንኳን ብሸሽ፣ ወይ ስራ ይሰጠዋል ወይ ያንን ሽባ ያደረገዋል። እንደተባለው ኃይሉም መግደል ነው ይገላል። ግን አሁን አይችልም። አሁን በፍጹም አይችልም። ቢገድል እኔን ይገድል ነበረ። እዛው ልጆች ነበሩ እና አንዳንድ ጊዜ በዩቱብ ላይ እናያቸዋለን። ወንድሞች፣ ይሄ ወንድሜ ልጅ ነው ይሄ የህቴ ልጅ ነው እንላለን ሲያገለግሉ። አንቺም እንደሱ ነው እንደነሱ ትሆኛለች ሲሉኝ፣ እንዴ ላቸዋለሁ። ማንም እዚህ ቦታ ውስጥ ትገባለች አለኝ ሰው የለም እኔ ከመጣው አሁን የሚቀጥለው ወር 16 ሶስት ዓመቴ ነው። ልክ ከዛ እንደ መጣው ወንድሜ ለገና እንትነው ገና ላይ ነው እንጂ ገና ላይ ወንድሜ ጋበዘኝ። አሁን ቤቱ እዚህ አዲስ አበባ ነው። እዚህ ጋበዘኝና እሱ ጋር ለገና ቤተሰብ በሙሉ ተሰበሰበ። እነሱ ተማክረው ነው በደናው እንደዚህ ይሉኛል፣ መጀመሪያኛ ቸርች ሂጂና የኛን ተመልከች፣ ቀጥሎ ደግሞ አንቺ ያለሽበት ትሄጃለሽ፣ ይሉኛል። አልሄድም እሻልላቸውም። ከዛ ያን ጊዜ እንደዚህም አደለሁኝም በየልብስ ጃመናም ለብሼ አመት ባለን አሳልፈን፣ በስንተኛው ቀን ቸርች የሆነ ቦታ ወሰዱኝ። የሆነ ቦታ ሳላገባሁኝ፣ ከገባውም ምንም ማድረግ አልችልም እነሱ ባሉት አይሆንም አልኩኝ ብዬ ቁጭ አልኩኝ። ከዛ ወንድሜ እዛ ቸርች ላይ እንትን የሚገለገል ነው አንዱ መቶ እንዲነካኝ ሲነካኝ ወደኩኝ ከዛ ሰዓት ወደ ሁለት ሚሊዮን ነው ቢሊዮን አጋን እንትን የወጣው ሲባል እንግዲህ ውጭ ሀገርም የወሰድኳት እኔ ነኝ። ምንድን ነው ሁሉ ነገሬን የቀያየር እሱ እንደሆነ በወቅቱ ስኳር በሽታ ነበረኝ፣ ደም ብዛት ነበረኝ ለአስር ዓመት መድኃኒት ይህንንም የሰጠኋት እኔ ነኝ ብሎ ተናገረ። እንደዚህ በይፋ አሁን በቃ ሁሉ ነገር ካለቀ በኋላ ወጣን። ከወጣው በኋላ ቤት ስገባ ስናገር ከፍተው አሳዩ፣ ያንን የተናገረውን ከዛ ውስጥ የተሰማኝ አንደኛ እህት ወንድሞቼንም ህይወታቸውንም እያበላሸው ሳላቅ፣ እኔ ትልቅ ቦታ ያለው ነው የሚመስለኝ ትልቅ በቃ እንዴት ብዬ ልንገራችሁ፣ ትልቅ ቦታ ያለሁ ነው የሚመስለኝ። ከዛ በቃ በሳምንቱ ጌታን ተቀበልኩ። ስሙ ይባረክ። ማንም ጌታ ነው ስለወደደኝ፣ ከዚህ ቦታ አይወጣኝ። ሽታዬ ጠረኔ ሁሉ የሸተተ ነበረ በጫት በምንድ ነው? በጫት በሺሻ ሲጋራ የሚያጨሰው ይይዛል። ሺሻ የሚያጨሰው ያጨሳል። ማታ ፕሮግራሙ የእሱ ከተበተነ በኋላ ተሰብስቦ ይጠጣል፣ ይደነሳል። ከዛ ሁሉ ነገር ደግሞ ጥሩ ስራ እንኳን አይመርጥልህም እሱ ገንዘብ የሚያገኝበትን የሚያገኝበት የሚገኝበት በመጠጥ መሸጥ፣ በአሺሽ መሸጥ፣ በዝሙት እንደዚህ አይነት ስራ ላይ ነው እንደሚያሰማራ የሚፈልገው። ግን እኔ ጌታን ከተቀበልኩ በኋላ እኔ ቃላት ያጥረኛል፣ እሱን እንዴት ብዬ እንደማመሰግን በእውነት ነው የምላችሁ፣ እንዴት ብዬ እንደማመሰግን። በዛ ላይ ጤንነትም ሰላምም መኝታች ላይም ምንም ላይም የለም። ጉጉትሽ ለገንዘብ ነው። ትንሽ ነገር ብትሳሳች እሱ ገንዘብ ሲፈልግ በሆነ ነገር ጠቅ፣ ልጁ ራሱ ባለመንፈሱ ገንዘብ ሲፈልግ አሁን ነው የምናቀው ይሄንን ሲፈልግ አንተን ጠቅ ያረግሃል። በሆነ ነገር ትታመማለህ። አመመኝ ብለ ሄደ እግሩ ስር ትደፋለ። ስትደፋ የአስር ቀን የሚጠጣ የአስር ቀን የሚታጠብ የታዘዝልሃል። በዛ ሰዓት በነፃ አደለም። በእውነት ልንገራችሁ፣ በአሁኑ ምንዛሬ ለአንድ ጊዜ እንኳን ህክምና ለአንድ ጊዜ እዛ የምትከፍለው ከመቶ ሺህ ብር ይበልጣል በኢትዮጵያ ምንዛሬ። ለዚች እንዲህ አፍንጫህን ደፍነ ነው የምትጠጣው መድኃኒቱን። ስትጨርስ እሷ አደለም የሚሰጥ ይኸ ተሽሎሃል። ገብተት አመሰግነዋለ በቃ ብዙ እንዲ አሁን አሁን የነቃሁት ይሄ ሁሉ በፊት በእውነት ንገራችሁ አላቅም። ከዛ መጣ ቤት እዚህ እኔ የምኖረው ናዝሬት ነው። በቃ ጌታን ተቀበልኩኝ። ጌታን ተቀብዬ መማር ጀመርኩኝ። ትምህርት እየተማርኩኝ ሁልጊዜ ቸርች ሲሄድ ይወጣል። ሁልጊዜ ሁልጊዜ እኔ ሰው በልሳን ሲጸልኝ መንፈስ ቅዱስ ተሞልቶ እሱ ነው የምመኘው። እኔ ገና በመሄዴ ምንም ሳላቅ ወንድሞቼን ስጠይቃቸው አንቺ መጀመሪያ ህ ውስጥ ሻለው ይውጣ ቃልን ወቂ ምናምን ይሉኝ ነበረ። ከዛ በኋላ አሁን አልኩኝ እኔ ስኳር መድኃኒቴ። ከዛ ይዤ የመጣሁትን ጨረስኩና ገዛሁኝ፣ የደንብዛቱንም ዛቱንም፣ የስኳሩንም ገዛሁኝ። እንግዲህ ኢየሱስ ያድናል ተብሏል አልኩኝ። እውነትም ያድናል፣ እውነትም ያድናል እንኳን ለፈጠረኝ አምላክ ለሴጣን ሰግጄ ራሱ ከሰጠኝ በሽታ ድኛለሁ። እሱ ስለሰጠኝ እንግዲህ ኢየሱስ፣ አንተ የምታድናኝ ከሆነ መድኃኒቱን አልወስድም አልኩኝ። አቆንኩኝ። እህቴ ደውላ ለወንድም የነገረችው አንቺ ተመርመሪ ስለኝ፣ አልመረመርም አልኩት። ዝም ብለሽ ታቆሚያለሽ፣ አረትሞቻለሽ ደም ብዛት ጥላስ ስራ መቶ ሲጅ ያለው አይቆምም፣ ተይ ስኳርም ተይ። እኔ ስኳሬ 585 ድረስ ይመጣ ነበር ሲለኝ፣ ኢየሱስ ያድነኛል በቃ አምኛለሁ እንዴ ነው ያልኩት። አምኛለሁ ኢየሱስ ያድነኛል ብዬ ከዛ በሽታ ተፈወስኩኝ። እስከ መጨረሻው ጌታ ከዛ በኋላ ሐኪም ቤት አትመረመረ አትመረመሪም ሲ ለምን ደመመረመረው ለማን ነው እጅ የምሰጠው? ለማን እኔ በቃ መድኃኒቴ የፈጠረኝ ነው የፈጠረኝ ጌታ ስለሆነ እምነት ፓስተርም ብዙ ጊዜ ሲያስተምር እምነታችሁ በእምነት ነው ሁሉ ነገር ስለሚል እኔ ቤቴ ላይ ከአንድ እስከ 23 የክርስቲያን ብቻይ ነው ያለው እንዲ እየፈለኩ እያየው የእሱን ሳይ ተረጋግቶ ሲያስተምር በቃ ልቤ ሁሉ መንፈሴ ሁሉ ወደ እሱ ጋር ሄደ። እና በቃ እንዴት ብዬ ልንገራችሁ እንደ እንጀራ ነው የምበላው እኔ ከእንቅልፍ የተነስቼ ቴሌቪዥን ነው ቴሌቪዥን ነው እህት አለች ስራ ነች እህቶች ልጆች አንዳንድ ጊዜ ሲመጡ ሌላ አይ እኔ አይመቸኝም እኔ ገና እየታገልኩ ስለሆነ እሱን ከእግሬ ስር ሳላወጣ ሌላ ዜናም አይጠቅመኝም ጭንቀት ነው አልኳቸው ምንም ነገር የሚጠቅመኝ የለም የሚጠቅመኝ ቀሪ ቀሪ ዘመኔን እሱ ነው። በዝች እድሜ እኔ ከእድሜ ግማሽ በላይ ነው እሱን ያገለገልኩት እና ቀሪ ዘመኔን ለእሱ ነው የምገዛው ለእሱ ነው የማድረው ብዬ በቃ የፓስተርን ቴሌቪዥን ሁልጊዜ አያለሁ። በማይ ጊዜ ብዙዎች ስትመሰክሩ አያለሁ፣ እሷም ስትመሰክር አይቻለሁ። አንድ በመጎናፀፊያ ብዙዎች ሳይ ጌታ ሆ ይላለው፣ እዛ መቼ ነው የሚሄደው እዛ ሄጄ እዛ ክብሩ አደባባይ ላይ መቼ ነው እላለሁ እና እኔ በፊት አዲስ አበባ ነበር የምኖረው አዲስ አበባ ጠፍቶብኛል። ሰላሳ ምናምን ዓመት በስንት መከራ እየለመንኩ እሄዳለሁ እመጣለሁ። እዚ ከታክሲ ወርጄ በራይድ ሄዳለሁ። ከዛ ዝች ከአባዶ ቅርብ ነች እመጣለሁ። አሁን ስመጣ ምንም እንትን አልልም። እስቲ እንዴት ነው ይሄ ነገር አልኩኝና ለአምስት ዓመት ማለት በእስራት ውስጥ እያለሁኝ ምላሴ ይቆስላል፣ ምላሴ ይቆስላል። ከዛ እህቴ ከአሜሪካን የስንተኛ ታናሽ እህቴ መታ ምግብ ስበላ በውሃ ነው እኔ ቀይ ወጥና እንጀራ ነው መወደው፣ ምንድነው ውሃ ነው፣ እንደ ሕፃን ልጅ የምትዩ አንቺ ውጭ ስለኖርሽ ነው ስትለኝ፣ ኧረ አይደለም እህቴ ምላሴ ቆስሏል፣ እስቲ ያሳይኝ። ሳሳያት እንዴ፣ መቼ ነው የጀመረ ስትለኝ፣ አምስት ዓመቱ አልኳት። ስላት እንዲ አንቺ ካንሰር የሆንብሻል አለች። አምስት ዓመት ሙሉ ሰው ሳይታከም ካንሰር ነው የሚሆነው፣ እንዲህ አለች። ካንሰር ነው የሚሆነው ስትላይ፣ እኔ አልኩ እሺ ይሄዳለሁ ሐኪም ቤት አልኳት። እሷ ወጣ ስትል ተሳፍሬ ቀጥ ብዬ ወደዚህ ቸርች ነው የመጣሁት። ተሳፍሬ ወደዚህ ነው የመጣሁት። መጣሁኝ ቆጩዬ አጻፍኩኝ። እና በዛ ላይ ደግሞ ውጊያ በጣም አለብኝ ስላችሁ ይሄም አንድ ምላሴ ነው። ሁለተኛ ደግሞ መንገድ ላይ ሲሄድ ይጥለኛል። ዝም ከኋላ ሰው አጠገብ እያለ እንዲህ ሰው እንደገፈተረው ነው ምወድቀው እና አንድ ጊዜ ይሄ ፊቴ እንዳለ ጠቆረ፣ በለዘ ልክ በቦክስ እንደተመታው ዝም አልኩኝ። በሁለተኛውም ወደኩኝ፣ ስወድቅ እዚህ ጋር ተወጋ፣ እንደዚያ አጥር ላይ እንዲህ ሲወጋ ደም ለበስኩኝ። ሰው ባለበት እዛው ግቢ ውስጥ ነው። አንቺ ምን ሆኖሻል አሉ አላቅም ምን እንደሚገፈትረኝ አላቅም አልኩኝ ወደው እንደ ነርቭ ነገር ፊቴ ላይ ትል ነገር የሚሄድ ይሰማኛል አሁን እሱንም አጻፍኩኝ ከዛ ይሄ ግሬ ይደነዝዘኛል ይደነዝዘኛል ረግሬን ይደነዝዘኛል ስል ነርቭ ነው አሉኝ አንቺ ለምንድን ነው ሀኪም ቤት የማትዩ ገንዘብ ማውጣት ሰንፈሽ ነው ወይ ሰስተሽ ነው ወይ ይሉኛል እኔ ግን በፊትም በአጋንንት ቤት እያለ ልንገራችሁ፣ ሐኪም ቤት መሄድ ክልክል ነው እሱ ነው የምፈውሳችሁ ስለሚሄድ፣ እንዴ አልኩ እኔ በአጋንንት እያለሁኝ እሱን ጠይቄ የምፈወስ ጌታ ቤት መጥቼ እፈወሳለሁ። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ከዛ ከዚህ ያው እንደምታዩት እንዳያችሁ ተጸለይልኝ ሄድኩኝ።

ሳምንት አልሞላውም፣ ምላሴ በቃ ኖርማል፣ እግሬም እያለ እሱም አቆመልኝ። ይሄ እግሬ የሚደረዝዘኝ አቆመ። አሁን መንገድ ላይ ሲሄድ በእግሬ ከሄድኩኝ ያዙኝ እላቸዋለሁ። እጃችሁን እንደዚህ ሰጥተው በቃ ዝም ብሎ እንደ ዘናጭ እንዳልወድቅ እንደዚህ በእውነት ነው እምላቸው። ይዘውኝ ደግፈውኝ ነው የሚሄደው። አሁን እሄዳለሁ። አልንገዳገድም። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ያድኖኛል። ኢየሱስ ይታደጋል። እና በተጨማሪ የፓስተር የሚያስተምረው መጽሐፍ ቅዱስ ልንጨርስ ነው እ ሳምንት ነው መሰለኝ ነው ይቀረብ። እሱን እከታተላለሁ፣ አነባለሁ። በዩቱብ ላይ ይወርድልኛል። እሱን እላለሁ። መጽሐፍ ቅዱስ ግን ታገላለሁ አነባለሁ፣ አነባለሁ። ያው እንደዚህ ስማር ያን ነገር አስታውሳለሁ። ማንበብን እኔ ብዙ ጊዜ ደጋግሜ አንብቤያለሁ። እጸልያለሁ፣ ስታገለኝ አትችልም አንተ ከእንግዲህ ወዲያ ከእግሬ ስር ነ ከእግሬ ስር አሁንም ነው እያልኩኝ ለዚህ በቅቻለሁ። እግዚአብሔር አውጥቶኛል። እግዚአብሔር ለታመነ ይችላል፣ አድኖኛል። ነጻ ወጥቻለሁ ተፈውሻለሁ። ጌታ ይባረት። ቸርች ቸርች መጥቼ በአምልኮ ላይ እልል ማለት እልል ስል እዚህ ይዘኛል ጉሮርን። በእውነት ነው እምላችሁ፣ ክፋቱን ልነግራችሁ ነው። እኔ አሁን አንድ ነገር ፍቀዱልኝ። እዛ ውጭ ያሉ አሁን እህቶች ያደሉም በፊት ነበሩ። እኔ አሁን አዲስ ሰው ነኝ። አዲስ ነኝ። አዎ፣ ወደ ኋላ አልመለስም። አዎ እነሱን አብረን በቃ በሞት የምንለያዩ የምንባባል ነበርን። አሁን ይሄ መቼም ዕድሜ ለቴሌቪዥን፣ ዕድሜ ለዩቱብ ከዛን ወዲ ጌታን ከተቀበልኩ አንደዋወልም። ያው ሳም መስማታቸውን የሚነግሩኛሉ። ካደች ነው የሚሉት። አዎ፣ ክጀዋለሁ፣ ክጀዋለሁ፣ ክጀዋለሁ እች ከሀዲ ነች እያሉ እጣን እያጨሱ፣ ከእኔ በላይ እነሱ ቡና ያፈሉን። በቀን አምስት ጊዜ ያፈላለሁ ብያቸው አሁት ስኒ ነው የምትጠጣው። አሁን ግን እንደ ዘናጭ ቡና ካስፈለገኝ በእውነት ነው፣ ለ በማጣሪያ አፍልቼስ አንድ ስኒ አቅርቤ። እኔ ብዙ ንብረቴንም በልቷል ብዙ እያታለለኝ፣ መኪና ሁሉ ነበረኝ እዛ ሀገር፣ እሱ በጎን አሽጦብኝ ልጁን ገብቻ ያረ መኪናዬን ስን የኔ ይበልጣል ወይ አንቺ ዝም በያኔ። ለካ አሁን ነው የምሰማው። እሱ ነው መኪናዬን አሽጦ የበላው። አሁንም እህቶች አሉኝ በውጭ በሳውዲ አረቢያ፣ ወደ ሌላ ቦታ የሚሄዳችሁ እህቶች አላችሁ። እኔ እኔ ሞትኩኝ አልሞትኩኝም አለሁኝ አለሁኝ አለሁኝ እንደምታዩኝ እንደ በፊቱ ሳይሆን ከዛ በላይ እኖራለሁ። ጌታ ያኖረኛል፣ ያበላኛል፣ ያጠጣኛል። በእውነት እኔ ውሸት አይደለም ስራ የለኝም ግን እኖራለሁ። ድሮ ሰው ሲያኝ እቺ ታስፈራለች ነው የሚለኝ። በእውነት ነው እምላችሁ። ጌታን ከተቀበልኩ ጀምሮ እግዚአብሔር ሞገስ ሰጠኝ። ሰው ሁሉ ያየኝ ይወደኛል። ያላሰብኩት ገንዘብ ከዛም ከዚህም ይመጣልኛል። እግዚአብሔርን ቆማችሁ አመስግኑልኝ። ሃሌሉያ! ከድቅድቅ ጨለማ ወደሚደነቅ ብርሃን ሕይወቷን ያመጣው ጌታ ክብር ሁሉ ለእሱ ይሁን።